ከሁለት ሚሊዮን በላይ ሄክታርን ለመስኖ ልማት ዝግጁ ማድረግ፣ ምርትና ምርታማነትን ማሳደግ፣ ብሎም በቆላማ ዘርፍ ተደራሽነትን ማሳደግ በዘጠኝ ወራት የመስኖና ቆላማ ስራዎች የተከናወኑ ተግባራት ናቸው። በውሃ ላይ የተመሰረቱ ጸጋዎችን መጠቀም መቻል የቆላማ አካባቢዎችን ትኩረት አድርጎ መስራት እንደ ሀገር በምርታማነት ዘርፍ የተያዘውን ግብ ለማሳካት ሚናው የጎላ ይሆናል። ይህን ተከትሎም የበጀት አመቱ የዘጠኝ ወራት አፈጻጸም በዘርፍ ውስጥዋር የነበረውን የፕሮጀክቶች በጊዜው መጠናቀቅ አለመቻል መፍትሄ ያገኘበትን አበርታች ውጤቶች የታይበት መሆኑን የመስኖና ቆላማ ሚኒስቴር ያነሳል። መስኖ ፕሮጀክቶች ከዚህ በፊት እንደሚታወቀው ብዙ ጊዜ የመዘግየት ሁኔታ የነበረባቸው በጣም ብዙ ኮምፕሌን የሚሰማቸው የነበሩ የፕሮጀክት አፈጻጽማቸው በጣም ዝቅተኛ የሆኑ የበጀት አጠቃቀማቸው ከፍተኛ ግን ውጤትና የማይጨርስ የማያልቁ ፕሮጀክቶችን መኖራቸው ይታወቃል። አሁን በዘንድሮ በያዝነው አካሄድ ኦልሞስት ሁሉም ፕሮጀክቶች ማለት ይቻላል በተያዘላቸው እቅድ የሚሄዱ የሴኩሪቲ ችግር ከሌለባቸው በተለያየ ምክንያት ሶሻል ኬዝ ካላጋጠማቸው በስተቀር ሁሉም ፕሮጀክቶች በተያዘላቸው እቅድ እና ከተያዘላቸው እቅድ በላይም እየተፈጸሙ ያሉ መሆናቸውንም በግምገማው ማየት ተችለዋል። ያለፉት ወራት አፈጻጸሙን ያስገመገመው ሚኒስቴር መስሪያ ቤቱ ውጤታማ ለሆኑት አፈጻጸሞች ማሳያዎችን በማንሳት ይህን ማስቀጠል እንደሚገባም ሚኒስትሩ ዶክተር አብርሃም በላይ ጠቁመዋል። ዘንድሮ እንጨርሳለን ያልናቸው ፕሮጀክቶች አጠናቀን ጎዴን አስመርቀናል። በቀጣይ ወልመል በሚቀጥለው ወር የምናስመርቀው ይሆናል። ሌሎችም በዚህ አመት ይጠናቀቃሉ ያልናቸው እንደ ከሰም ፕሮጀክቶችም ለማጠናቀቅ እየተሯራጥን ያለ ነው። ሰው ያቀድናቸው ስራዎች በእቅዳቸው እየሄዱ መሆናቸውና ከዚህ በላይ ከሰራንም ከዚህ በላይ ኮሚትመንት ካለንም ብዙ ነገር በተሻለ መልኩ መሰራት እንደሚችሉ ያየንበት የግምገማ ሁኔታ ነው ያለው። ሆኖም በዘርፉ ያሉ ስራዎችን ሙሉ ማድረግ እንዲቻል ማህበረሰቡ ፕሮጀክቶችን በመደገፍና ተገቢውን አገልግሎት እንዲሰጡ ለማድረግ ኃላፊነቱ እንዲወጣ ጠይቋል። በዘጠኝ ወራት የአፈጻጸም ግምገማው ይህ እንደ ክፍተት የተነሳ ጉዳይ መሆኑንም ሚኒስትሩ አንስተዋል። የፌዴራል ፕሮጀክቶች በተለይ ደግሞ ለክልሉ ማህበረሰብ የሚሰሩ ፕሮጀክቶች ሲሆኑ፣ ለማህበረሰቡ ተብለው የሚገነቡ እንደኛ አይነት የመስኖ ፕሮጀክቶች ሲሆኑ ባለቤት መሆን ያለበት ማህበረሰቡና ክልሉ ነው ሲያልቅም ተጠቃሚ ማህበረሰቡ ነው የሚሰራው ለማህበረሰቡ ብቻ ነው ሶ ከዚህ ጋር ተያይዞ ሶሻል ኢሹዎች የሚፈጠሩ ከሆነ የሴኪሪቲ ችግር የሚያጋጥማቸው ከሆነ ካሳ እየተባለ የሚደናቀፉ ከሆነ ፕሮጀክቶቹ በተለያየ ምክንያት እየቆሙ እየዘገዩ ማህበረሰቡም ወደ ተጨማሪ ኮምፕሌን የሚወስዱ ስለሆነ እዚህ አካባቢ ያሉ ክፍተቶች ክልሎች እና ማህበረሰባችን በደንብ አንደርስታንድ አድርጎ ገብተዋቸው መፍትሄ ማፈላለግ እንዳለባቸውም በክፍተት ታየና አቅጣጫ የተቀመጠበት ጉዳይ ነው ማለት ነው። ዓለም አቀፍ የመስኖናም ለአየር ንብረት ለውጥ የማይበገር ምርታማነት ኮንፈረንስ 25 ማካሄድ የመሬት ልማትን ከ490 ሄክታር ወደ 2 ሚሊዮን ሄክታር ማሳደግ መቻል በዘርፉ ከተከናወኑ ተግባራት መካከል ተጠቃሽ ናቸው።